እንሞክራቸዋለን ወሰመራት አለ። በፍራፍሬዎችም በማጓደል ደረሰልኝ ስትል አመድ ይሆንባል። የዚህ ጊዜ ወበሽሪ ሳቢሪን ታጋሾችን አበስራቸው አለ አላ። ማን ናቸው እነዛ ሙሲባ ሲመጣባቸው? እንኳን የጠፋው ንብረት የሞተው አባቴ ቤተሰቤ አይደለም እኔስ የማን ንብረት ነኝ? እኔም የአላህ ነኝ። ኢና ሊላሂ ወኢና ኢለይህ ራጅዑን፣ እኛም የአላህ ነን

የተስተካከለ ይመስላል። አንድ ሀዲስ በጣም ያጅበኛል ስለ ሙናፊቅና ስለ ሙእሚን ሲናገሩ ስላ ስለም በአንድ ዛፍ መገቡት የሆነ ዛፍ አለ፣ ወደዚህ ንፋሱ ወደዚህ አድርጓል። የሙእሚን ምሳሌ ይሄ ነው። ዛሬ ይታመማል፣ ነገ ይነሳል። ዛሬ መከራ ይደርስበታል፣ ነገ እንትን ይላል። ሙናፊቅስ ምንም ንቅንቅ ያደርገውም። ያ ዛፍ ንፋስ እንትን አይኖርም። መቼ ነው የሚወድቀው? አንዴ ግንድስ ብሎ ሲወድቅ መነሳት አይችልም አሉ ነቢዩ። ስለ ስለዚህ ድል ለማግኘት አነናስራ ማአሰብር ነው ድል

በተለያዩ ሐዲሶች ሰብር የሚባለው ነገር እንድንለማመደው ሰብር የሚባለው ነገር እንድንይዘው፣ የዛሬ ታሪክ እንዲህ ይጀምራል። በአንድ መንደር ውስጥ የሚኖር ሰው ፈረሱንና ልጁን ይዞ ወደ ሩቅ ቦታ ሊሄድ ይነሳል። በጉዟቸው ላይ ያለው ልጅ በብዙ ሕይወት ውጣ ውረድ ውስጥ ያሉትን አባቱን በጣም ደስተኛ ሆኖ ጉዞውን ሲመራ ይገረምና አባዬ፣ ህይወትን ግን በደስታ መምራት የሚቻለው እንዴት ነው ብሎ ይጠይቀዋል። አባት ይህንን ጥያቄ ሳይመልሱለት ፈረሱ በውሃ ጥም ምክንያት በስሞ መሄድ ያቅተዋል። ይህንን ያስተዋሉት አባትና ልጅ በደረሱበት አካባቢ በሬዎች ከአንድ የሚሽከረከር ማሽን ስር ያጠጣ ወደ ነበረው ገበሬ ይሄዱና ፈረሳቸውን ውሃ እንዲያጠጣላቸው ይለምኑታል። ገበሬውም ያጠጣላቸው ይስማማል። ነገር ግን ፈረሱ ማሽኑ በሚሽከረከርበት ጊዜ በሚያሰማው ድምፅ እየበረገገ ይሮጣል። ደጋግሞ ቢመልሱትም ማሽኑ ሲሽከረከር ይበረግጋል። ይህንን ያስተዋለው ልጅ ገበሬውን የሚሽከረከረውን ማሽን አቁመው፣ አለበለዚያ መጠጣት አይችልም አለው። ገበሬው መልሶ ማሽኑን ካልተሽከረከረ ደግሞ ውሃ ሊወርድ አይችልም አለው። ልጅና አባት ከብዙ መከራ በኋላ ከአንድ ዛፍ ስር አረፋሉ። አባቱን ልጅ ህይወትን ግን በደስታ መምራት የሚቻል እንዴት ነው ብለህ ጠይቀኝ ነበር አይደል? አለ ልጁም፣ አዎ አባዬ እንዴት ነው አለው። አባትም ሲመልስ ደስተኝነት ማለት እንደዚህ የሚሽከረከር ማሽንና የሚፈስ ውሃ ነው። ማሽኑ ሲሽከረከር ከባድ ድምጽ ያወጣል። ውሃ መጠጣት ከፈለክ ይህንን ከባድ ድምፅ እንደ በሬዎቹ መታገስ አለብህ። እንደ ፈረሱ በጮ ቁጥር የምትበረግግ ከሆነ ግን ሳትጠጣ በውሃ ጥም ትደክማለህ። በህይወቱም ደስተኛ መሆን ማለት ከችግር ነጻ መሆን ማለት አይደለም። ከችግሮች ጋር እንዴት እንደምትራመድና ከችግር ውስጥ ደስታህን እንዴት እንደምታገኝ ማወቅ እንጂ ችግር ባገኘህ ቁጥር ደስታህን የምታ ሆነ ከሆነ ሐዘንተኛ ሆነ እድሜን ትጨርሳለ። ችግርህ እንዳለ ነው። ባለህ መልካም ነገር መደሰት ከቻልክ ግን ከህይወት እርካታን ታገኛለ። ልጄ ማሽኑ ካልተሽከረከረ ውሃ ሊወርድ አይችልም። ፈተና ሳይኖር በህይወት ውስጥ ደስታ የለም። የችግራቸውን ድምጽ ታግሰው ውሃን መጠጣት የቻሉ ብቻ ከህይወት እርካታን ያገኛሉ ብሎ አባት የደስተኝነት ጥበብ ለልጁ ነገረው እና ምልላችሁ ፈልጌ ነው ባለን ነገር መደሰት። ባለ ነገር ያተደሰተ የሚፈልገው ነገር ቢያገኝም በፍጹም ደስታ ሊያገኝ አይችልም። ይህን ቪዲዮ ከወደዳችሁ ከሪፖርት ኮፒሊንግ አድርጉልኝ። አሰላሙ አሌይኩም ነገር ውስጥ ይገባል። ለጥቂት ደስታ ሀያቱን በአጠቃላይ ምን ያደርጓል? ያበላሽዋል። ስለዚህ አላህን ላለማመፅ ታጋሽ እደርሳለሁ። ዝች ጋር ሚያታለን ነገር ቢመጣም እደርሳለሁ። ነገ ትዳር ላይ ሆኜ አላህ ጥሩ ልጆች ለግሶኝ በጥሩ ሁኔታ ሀያቴን አሳልፋለሁ ብለ እዚህ የመጣብን ማስያ ሙሲባዎችን የተለያዩ ሚያታሉ ነገሮችን ለአላህ ብለ ከተው

ምን ሚለኝ የለም ብሎ እንደፈለገ ያደረጋል። ጠራና ጠቅላላ በሩን ዝጊ አላት። ሁሉንም በር ዘጋች፣ ሁሉንም በር ዘጋች። አዎ ሁሉም፣ አዎ። ግን አንድ በር አልተዘጋልኝም ማለት። የትኛው በራ? የአላህ በር። አላህ ይመለከተኛል፣ አላህ ያይኛል። ስለዚህ ሶብር። አላህን በመታዘዝ ሶብር ያስፈልጋል። ለዓለም አመስ ሶብር ያስፈልጋል። እንደዚሁም አላህ ሙሲባ ችግር ሲያመጣበት ደግሞ ምን ያስፈልጋል? ሰብር ያስፈልጋል። እነዚህ ሦስቱ ነገሮች በሀያታችን ላይ የሚከሰቱ ናቸው። የእኛ ሀያት የእኛ ሀያት ኢማ ደስታ ወኢማ ሀዘን ነው። ወይ ደስታ ነው ወይ ሀዘን ነው። አደን በደስታው ሰዓት አመስጋኝ ባሪያ ካልሆነ አንድ የአላህ ባሪያ በችግሩ ሰዓት ታጋሽ ካልሆነ በዱኒያ ጭምር ዱኒያን ባላንስ አድርጎ መሄድ አይችልም። አላህ በቁርአን ላይ እንደሚሞክረን እንደሚፈትነ ነገረን ወለነብልወነኩም ቢሸይእን በአንዳች ነገር እንሞክራችኋለን እንፈትናችኋለን። ሚን አልኸውፍ አለ ከፍርሃት፣ ወልጁዕ ከረሃብ፣ ወነቅስ ሚን አልአምዋል ከንብረት በማጓደል ወልአንፉሲ ከነፍስን በማጓደል ቤተሰብን ይወስድብሃል፣ እናትን ይወስድብሃል፣ አባትህን፣ ልጅህን፣ ሚስት ይወስዳል። ይሆን ከቤተሰብ አካል አንዱን በማጓደል እንሞክራችኋለን። ወሰማራት አለ በፍራፍሬዎችና በማጓደል ደረሰልኝ ስትል አመድ ይሆንብሃል።

ሙእሚን ጸጋ ሲመጣ ትላንት ባዶ ነበርኩ፣ ዛሬ ነው አላህ ያንበሻበሸኝ፣ የሁሉ ነገር ስጠኝ ጌታዬ ነው ምስጋና ይገባው ብሎ ምስጋና የሰደቃ ምስጋና ያወጣል። የሰደቃ ምስጋና አላህ የሰጠኝም በመስጠት ባለማመፅ፣ የአላህ ባሪያዎች ላይ ባለመኩራት ብሎ ራሱን ዝቅ ያደርጋል። ከዚህ ውጭ ከሆነስ የዛኔ የገንዘቡ ሲመጣ ከእኛ በላይ ላሳር ማን አለ ይላል። ሰደቃም ካወጣ ደግሞ አላህ ይዘንላቸው ያወጣላቸውን ሰዎች ይመጻደቅባቸዋል። እነዚህ ኮኛለን ዛሬ ያሳደግናቸው ትላንት ባዶ ነበሩ እያለ ሰውን ያሸማቅቅበታል። የዛ አይነት አይደለም የተወደሰው። የዛ አይነት አይደለም ነብዩ የተገረሙበት ደስታ ሲያገኙ አላህን የሚያመሰግን ሲቸገር የሚታገስ የዛ አይነት ሰው ነቢዩ ስ ላ ሰለም እጅጉን ተገረሙበት። ሶብር ማለት ቅድም እንዳልኳችሁ ትልቅ ስጦታ ነው።

ወአውሳ ሚን አሰብር ለአንድ ሰው ከሰብር የበለጠ የተሻለ ነገር የተሰጠው ነገር ሰፊ ነገር የለም። ሱብሃነላህ በምድር ላይ እንደ ሶብረኛ ትልቅ ስጦታ የተሰጠው ሰው ማንም የለም። ሀብት ኖረም ሶብር ያስፈልጋልኩ። ዛሬ ሀብት ሲመጣ ሶብር ሲያጣ ሰው እንዴት እንደሚያደርገው ሱብሃነላህ እየተመለከትን ነው። ብዙ ነገሮች ይሄ ትልቅ ስጦታ ነው፣ ነቢዩ ሰለላሁ ዐለይሂ ወሰለም ያሉት። ስለዚህ ይህንን ስጦታ ረሱሉላህ ዓለይሂ ሰላት ወሰላም እንደነገሩ እኛም ልንጠቀምበት ይገባል። ነቢዩ ሰለላሁ ዓለይሂ ወሰለም ችግሮች ሲፈራረቁ ትዕግስት ማድረግ እንዳለብን መከሩ። ለመሆኑ እንደ ነቢዩ ሰለላሁ ዓለይሂ ወሰለም ወላሂ መከራ የተፈራረቀበት በምድር ላይ ማንም የለም። እስቲ አስቡ፣ ነቢዩ በሕይወት እያሉ ከሰባት ልጆቻቸውን ስድስቱን ቀበሩ። በሕይወት እያሉ በጣም የወዷትን ባለቤታቸውን እናታችን ኸዲጃን ነቢዩ ቀበሩ።

ጭንቀቱ ሲመጣ እንዲሁ ነቢዩ ላይ ፎጣ ምን የሚደረግ ነበር። ትኩሳቱ ምኑ ራሳቸውን እሳት ይስታሉ፣ ነቃ ይላሉ። የሚጠይቁት ደግሞ ስለ ሰላት ጉዳይ ነበር። ሰዎች ሰገድ ወይ ነበር ጭንቀታቸው፣ የሰላት ጉዳይ ከዛ። በኋላ ይህን ጭንቀት ስትመለከት ፋጢማ ልጃቸው ዋ ከርባ አበታ፣ ዋ አባቴን ዛሬ ጭንቀት ያዛቸው ብላ ስትለቅስ ስትጨነቅ፣ ፈቃል ነቢዩ ምን አሉ? ለይሰ አለ አቢኪ ከርቡን ባዕደ ልሆም ከዛሬ ቀን በኋላ አባትሽ ላይ ጭንቀት የሚባል ነገር የለም አሏት። ወደ አኼራ ልሄድ ነው፣ ከአላህ ጋር ልገናኝ ነው፣ የጸጋ አይነቶችን ላገኝ ነው፣ የዱኒያን ታብ ጭንቀትን ተገላግየ ልሄድ ነው እያሉ ጭንቀት የለም አሉ። ልክ ነቢዩ ስለም ፈለማ ማት የሞቱ ጊዜ ፋጢማ አለች፣ ያ አበታ አጃበ ረበን ዳአ አባቴ ወይ የጌታውን ጥሪ ይሻለ ተቀበለ ያ

ሸሩን ለኩም እናንተ የወደዳችሁ ነገር መጥፎ ሊሆን ይችላል። የጠላችሁ ደግሞ ኸይር ሊሆን ይችላል። ለምን